ሰላም ሰላም! ውድና የተከበራችሁ የብራንቱ ተከታታዮች እንዴት ናቸው? ሁሉ ሰላም፣ ሁሉ ደና? እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ቪዲዮ ስትጀምሩ ላይክ በማድረግ እንዲሁም ደግሞ ሼር በማድረግ እንድትተባበሩኝ ይሄኛው ቪዲዮ እፈልጋለሁ። ሼር እንድታደርጉልኝ ማለት ነውና ያው ሼር ወል እንድታደርጉልኝ አልሰሙት እንድታሰሙልኝ እፈልጋለሁ። መቼም እንግዲህ ጆራችን የሚሰማ ብዙ ነገሮች አሉ ና

በየቀኑ እንሰማዋለን። ምክንያቱም ያው ከጆሮ ከመስማትም አይታክትም እኛም ከማየትም ከመስማት አንታክትም እና እንሰማለን። ስለዚህ የምንሰማቸው ነገሮች ደግሞ በጣም ያው እንደ ሰውኛ ስናስብ በጣም በጣም በጣም ከባድ ነው ማለት ነው እና አብሶ ያው አገር ቤት ላሉ እህት ወንድሞቻችን በጣም እጅግ ከባድ ስለሆነ ይህንን ወደዚህ ወደ ኩዌት ሀገር ለመምጣት ላሰቡ እህቶቼ ወንድሞቼ እንድደርስልኝ ሼር እንድታደርጉልኝ በቴትና እጠይቃቸዋለሁ ማለት ነው ምክንያቱም ሳያውቁ። ከገቡ በኋላ እያወቁ ከገቡ ችግር የለም ይወጡታል። ራሳቸውን አሳምነው ስለሚገቡ። ነገር ግን ሳያውቁ እንዳይገቡና ከገቡ በኋላ ደግሞ ራሳቸውን እንዲያጠፉ ዲፕሬሽን ውስጥ እንዲገቡ ስለማልፈልግ ነው። ይህንን ቪዲዮ ሼር አድርጉልኝና አድርሱልኝ እያልኩኝ ያለሁት ማለት ነውና፣ እንግዲህ ጉዳዩ ምንድን ነው እንዳልኳችሁ፣ አቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሼርም እያደረጋችሁልኝ ላልሰሙት እንድታሰሙ ልኝ እንደምታወቀው ያው ኩዌት በዝግነት እንደቀጠለች ነው ያለችው። ከ18 ውጪ ሀያ ና እንዲሁም ደግሞ ያው ጉብኝት ባለፈው ብያችሁ ነበረ። ግን ከኢትዮጵያ አሁን ለኢትዮጵያ ውስጥ ማለት ነው ኢትዮጵያውያን ከኢትዮጵያ ውስጥ በጉብኝት መምጣት እንደማይቻል ለኢትዮጵያውያን ጉብኝት እንደከለከለች ሁላችንም እናውቃለን ማለት ነው። እና ስለዚህ ከኢትዮጵያ ውጪ ለሆኑ አገር ላላችሁ ኢትዮጵያውያን ግን መምጣት እንደምትችሉ በብዙ ነግራችሁ ነበር። እንሱ እንደተጠበቃለ ማለት ነው 18 ተቃዋሚ ወይንም ደግሞ በድርጅት ኦር ደግሞ ምንድን ነው የሚባለው መምጣት እንደምትችሉም ከዚህ በፊትም ነግራችሁ ነበር። በሴቶች ከሆናችሁ በጸጉር ስራ፣ በምግብ ስራ፣ ሆቴል ቤት ውስጥ ማለት መስተንግዶ፣ የተለያዩ ነገሮች ያገኛችሁ ስራ ካለ መምጣት እንደምትችሉም አሳውቂያችሁ ነበር ማለት ነው። እንዲሁም ደግሞ ሰው እዚህ ሀገር ነዋሪ ካላችሁ ቡና አሁን ቤት ለቤት በዓል በሚሆንበት ልደት በሚሆንበት ሰዓት ላይ ታቃላችሁ ና በየቤቱ እየዞሩ ህንዶች እና እንዲሁም ደግሞ ፊሊጵኒዎች ናቸው በብዛት ቡና እያፈሉ ለአረቦች የሚያቀርቡት። እንዲህ እንደዚህ አይነት ስራዎችን መስራት ትችላላችሁ። እዚህ አገር ግን ሰው ያላችሁ በደንብ እንግሊዘኛ የምትችሉ በደንብ ስራውን ቀልጠፍ ብላችሁ መስራት የምትችሉ ካላችሁ እንደዚ አይነት ስራዎች ካገኛችሁ መምጣት እንደምትችሉ አሳውቂያችሁ ነበረ ማለት ነው። እና ስለዚህ ግን ይህኛው እንግዲህ በሀያ በሀያ ቪዛ ማለት ነው ወይንም ደግሞ በሀያ እቃማ ቪዛ ሳይሆን በሀያ እቃማ እናመጣለን ብሎ ተደራጅቶ እኔ እዚህ እኔያ ጎን ያለችው ልጅ ነች እያናገረቻቸው ማለት ነው። እና ምንድን ነው በእንደዚህ አይነት ተደራጅቶ እህቶቻችንን ከእህቶቻችንም ቤተሰቦቻቸውም ያለውን ነገር ሽጦ እንድልኳችሁ የሚያደርጉ ብዙ ደላላዎች አሉ እዚሁ ኩዌት ውስጥ ማለት ነው። ስለዚህ ከእነሱ እንድትጠበቁ ነው የሚፈልገው። ኩዌት ዝግ ነው ዝግ ነው። በህጋዊ መንገድ በተከፈተበት ሰዓት ላይ መምጣት ትችላላችሁ። እንዲሁም ደግሞ እዚህ አገር ሰው ካላችሁ ለምሳሌ እኔ እዚህ ሀገር አለውኝ እና አሰረይ ሰውን ብትፈልግ እኔ የሚፈልገው ሰው ካለ ቪዛውን አሰርተ አሰርቼ ያንን ሰው ማምጣት ትችላሉ። ኢትዮጵያ ውስጥ የሚያስፈልገው ማለት ፎርሞችን ሞልታ ትምህርት ሊሆን ይችላል ሲ ሁሉም ነገር ጨርሳ መምጣት እችላለሁ። ማለት ይህን ምላቸውን የደላላ ሳይሆን አጠገቤ ጥሩ ቤት አሁን ካገኘሁ ወር ደግሞ ካሉ መምጣት እችላለሁ። ይሄ ማለት እነዚህ ልጆች ከፍሎ ነው የሚመጡት ማለት አይደለም። ብዙ በኢትዮጵያ አየር መንገድ ብዙ እንግልቶችን ብዙ ነገሮች ቢኖሩም ግን እነሱ ምንም አይነት ክፍያ ሳይከፍሉ ሰዎች ቪዛቸውን ካሰሩላቸው ትኬትንና ትኬታቸውን ገዝቶላቸው ቪዛ ያሰርቶላቸው ስልኩ መምጣት ይችላል ይችላሉ ማለት ነው። እንደዛ አይነት ያላችሁ ካላችሁ ማስመጣት ትችላላችሁ። ነገር ግን ደላለዎች ሆኖ እዚ ኩዌት ውስጥ ሰው እናመጣለን ብሎ 600 ዲናር 600 ዲናር የሚጠይቁ አሉ ማለት ነው። የሚገርማቸው እኔ ጋር አለችዋል ልጅ ነችና እንዳል ጓደኛዋ አብሮ ቁርአን የሚቀሩት ናትና እቷን ለማምጣት አስባ እንዴ፣ እንደዛ ማምጣት ተጀመረ። እንደማን እንደ ዱባይ ቢሮ ያመጡና ከመጡ በኋላ ምንድነው የሚያደርጓቸው ልጆቹን? እቃማ ነው ቪዛ ይሰራላቸዋል፣ እቃማ ያሰራሉ፣ ለነዛ ሰዎች ይሸጣሉ ማለት ነው። ወይንም ደግሞ ለአረቦች መጥቶ ይመርጣሉ እነሱ መርጦ ነው ከቢሮ የሚወስዷቸው ማለት ነው። ገብቷችኋል፣ አደለ? ስለዚህ በእንደዚህ አይነት ስራ ደግሞ አሁን መጥቷል እዚህ ኩዌት ውስጥ እና ስለዚህ ከእንደዚህ አይነት ስራ እንድትጠበቁ መልእክቴን ለማስተላለፍ ነው የመጣሁት። ስድስት መቶ ዲናር ከፍላችሁ ብትመጡ በመቶ ሰላሳም ልትመጡ፣ መቶ ሃያም ልትመጡ፣ በመቶ አርባም ልትመጡ ትችላላችሁ ነገር ግን የአመት ግማሽ የአንድ አመት ግማሽ ወር ማለትም የአምስት ወር ኦር እንደዚህ አካባቢ ነው። ስድስት መቶ ነው የምትከፍሉት ማለት ነው። እናንተ ደግሞ ስድስት መቶ ዲናር ካላችሁ ሀገራችሁ ላይ መስራት ትችላላችሁ። ምክንያቱም እነዚህ ሰዎች በምን አይነት መንገድ ነው ቢዛውን ያሰሩላችኋል። ትኬት ትን ራሳችሁ ናቸው የምትቆርጡት፣ ሜዲካል፣ ሁሉንም ነገር ምን ነው የምታደርጉት፣ የምታጠናቅቁት ጨርሳችሁ ለነሱ እንትን የምትሉት ምን እናንተ ናችሁ ማለት ትኬት ቆርጣችሁ የምትወጡት ከኢትዮጵያ ወደዚህ ኩዌት የምትመጡት ማለት ነው። በእንደዚህ አይነት መንገድ ደግሞ አይቻልም። የኢትዮጵያ አየር መንገድ ራሱ ብዙ ፕሮሰሶች አሉ ማለት ነው። ስለዚህ በእንደዚ አይነት ገንዘባችሁን እንዳትበሉ። አገር ቤት ያላችሁ ከብቶቻችሁን እየሸጣችሁ የቤተሰቦቻችሁን መሬት እያሸጣችሁ ከፍዬ ሄዳለሁ ብላችሁ እያሰባችሁ ላላችሁ ለእናንተ ነው ይሄ መልክቴ ማለት ነው። ስለዚህ ምንም አይነት የተከፈተ የለም። ይሄን አክል ደግሞ እንግዲህ ወደ አራት መቶ ምናምን ይጠጋል ይመስለኛል። ስድስት መቶ አራት መቶ በቃ ከነበረ ሱሳ ከነምነው እስከ አምስት መቶ እስከ አራት መቶ ሺ ብር ይሄዳል ማለት ነው። አራት መቶ ሺ ብር ደግሞ ካላችሁ እናንተ ትንጥዬ ነገር እኮ ከፍታችሁ አገራችሁ ላይ መስራት ትችላላችሁ። ለምን መታችሁ? ልመቻችሁም ላይመቻችሁም ስለምችል ልሰሩም ላትሰሩም ስለምትችል ማለት ነው እና መታችሁ። እናንተም ለቤተሰቦቻችሁም እማም፣ ለራሳችሁም እማም ስራ ጠፍቶ መልመድ አቅቷችሁ ከምትሳቀቁ ይህን አክል ገንዘብ አውጥታችሁ መታችሁ ከምትሳቀቁ ሀገራችሁ ላይ ብትሳ ሩ መልካም ነው ብዬ ነው ማስበው። ከእንደነዚህ ደግሞ እንደዚህ አይነት ደግሞ ሕገ ወጥ ደላላዎች ራሳችሁን ጠብቁ ማለት እኮ። ቢያመጡ ልክ እንደ ዱባይ በእንደዚህ አይነት ከመጣችሁ እንግዲህ ስራ ፈታችሁ ስድስት ወር ልትቀመጡ ትችላላችሁ፣ አምስት ወር ልትቀመጡ ትችላላችሁ። እንደ እድል መጥቶ አሰሪዎቻችሁ ሲመርጧችሁ ነው ወደ ስራችሁ የምትሄዱት እንጂ ከቢሮ ውስጥ ነው የምትቀመጡት ማለት ነው። ስለዚህ ይህን ነገርን እንድታስቡበት ውድ ቤተሰብ እፈልጋለሁኝ። ወደዚህ አገር እህቶቻችሁን ወንድሞቻችሁን ለመላክ እያሰባችሁ ላላችሁ ለእናንተ ነው ይሄ መልእክቴ ማለት ነው። እና ይህን ያክል ገንዘብ አውጥታችሁ ወንዶች ወንዶች ስራ የለም የእውነት ማለት ነው። እና እንደሚታወቀው ኩዌት ውስጥ ብዙ እንደዚህ እንስሳ እርባታ የተለያዩ ነገሮች የሉም። ብዙ ጊዜ እንደዚህ ጠበቃ ትምህርት ቤት ጽዳት፣ የተለያዩ ቦታዎች ጽዳት እና እንዲሁም ደግሞ ያው ሱቅ ውስጥ ሱቅ ውስጥ ምንድን ነው ማነው ሹፌሮች ካሉ ታክሲዎች ማለት ነው። በእነዚህ እንደዚህ ነገሮች ከተገኘ ነው እንጂ ያው የእኛ ልጆች ደግሞ እንደ ሌሎቹ ቅልጥፍ ብሎ የሚሰሩ አይደሉም። ራሳችንን እናካብዳለን። ሌሎች ስትመለከቱ አረቦቹ ሲያዩ ደፋ ቀና ብሎ ነው የሚሰሩት ማለት ነው እና ኢትዮጵያውያን ግን ምንድን ነው ትንሽ ይከብደናል። የሆነ በቃ ለሰዎች ስንታዘዝ ለሰዎች ቀልጠፍ ቀልጠፍ ብለን አቤት ወዴት ብለን ስንል ክብራችን የሚቀንስ ይመስለናል። መታዘዝ ግን ከመስዋዕት ይበልጣል። በየትኛውም እምነት ውስጥ መታዘዝን መጽሐፍ ቅዱሳችንም ያው ያዘናል። መታዘዝ ምንም ማለት አለው። እንደዛ ታዘው የሚሰሩ ወንድሞች ቃሉ ይሰራሉ ከመጡ ነገር ግን ቋንቋ ማወቅ ያስፈልጋል ማለት ነው። ዓረብኛ ባይችሉ እንግሊዘኛ መቻል አለባቸው። አሁን ሌሎች ዜጎች እንግሊዘኛ ስለሚችሉ የትም ቦታ ቢሄዱ ተግባብቶ ይሰራሉ። የእኛዎቹ ግን እንደዛ ደግሞ የለም። ያው እኛ እንግሊዘኛ በብዛት አንችልም አሁን ላይ ማለት ነው። እና አንችልም በምንለው ብንደመድም መልካም ነው ብዬ ስለማስብ ማለት ነው ምክንያቱም እንችላለን ብለን መጠነም ማንችሎ ብዙዎች ስለሆን ማለት ነው። ስለዚህ ይህን ነገር ሁላችሁም እንድታስቡበትና ላልደረሳችሁ እህቶቻችሁ ሼር እንድታደርጉ ስል በቴትና እጠይቃችኋለሁ። በእንደዚህ አይነት ስራ ላይ ተሰማራችሁ ሰዎች ደግሞ እግዚአብሔር ልቦና አይስጣችሁ። ምክንያቱም እነዚህ ሰዎች ተቸግሮ በቃ ሰርተን እንለወጣለን ብሎ ያላቸውን ነገር ሽጦ መጥተው እናንተ ግን ተደላድላችሁ ስትበሉ ትበልታችሁ ጠጥታችሁ፣ እነሱ ሳይበሉ ሲጠጡ ሳይጠጡ በሰቀቀን የሚኖሩት ህይወት፣ ለእናንተ ግን ድሎት ይሰጣችኋል። በእናታችሁ ድሎት ይሰጣችኋል፣ ይመቻችኋል። አያሳዝናችሁ እነሱም እኮ ደማችሁ ነው። እውነት እና እንደዚያ አታድርጉ በቃ። በህጋዊ ሲከፈት አምጡ። አለዛ ደግሞ ቪዛ የሚያሰራላቸው ሰዎች ካላቸው ቀጣሪ ቀጥታ ካለ ከቀጣሪዎቹ ጋር አገናኙ እንጂ እንደዚህ አይነት ስራ አትስሩ። በእውነት በጣም ከባድ ነው እና ግን ወዳችኋለሁ ቤተሰብ ይችን መልእክት ለማስተላለፍ ነው የገባሁትና ራሳችሁን ጠብቁ በጣም ዛሬ ሰው ቤትኛ መንገድ ሄደን ገንዘብ እናገኝ የሚል ህዝብ በስተዋል ማለት ነው እና ከብቻል ብቻል አካካላችን አጉሎ ራሱ ብር ቢያገኙ ደስታቸው ነው ለነሱ። ስለዚህ ራሳችሁን ጠብቁ ሁላችሁም። እና የምትሄዱበትን መንገድም ከምንም በላይ ደግሞ ያው በእምነታችሁ ጠንካራ ሁኑ ጠንካራ ሁኑ። እውነቴ ነው እምላችሁ። ምክንያቱም መንገድ አቅጣጫውን ራሱ እግዚአብሔር እንዲመራችሁ ማለት ነው እና ወዳችኋለሁኝ። የዛሬ ይህን መልእክትን ለማስተላለፍ ነው የመጣሁት። በጣም ነው የምወዳችሁ ማከብራቸው፣ ውድ ቤተሰብ፣ መልካም ጊዜ።